ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ወደ ዛሬው ፕሮግራማችን በቀጥታ የምናመራ ይሆናል። አብራችሁኝ ቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር ዛሬ የአውሮፓ ቻምፒየንስ ሊግ እጅግ በጣም ተጠባቂ የሚባሉ ጨዋታዎች ቀጥለው ይደረጋሉ። ዛሬ በርከት ያሉ መርሃ ግብሮች ናቸው የሚደረጉት። ምሽት አምስት ሰዓት ሲል ቶትናም ከኮፐንሃቨን፣ ፓሪሰን ጀርሜን ከባየር ሚኒክ፣ ኦሎምፒያኮስ ከፒየስ ቪያንደን ሆቨን፣ ሊቨርፑል ከሪያል ማድሪድ፣ ዩቬንቱስ ከስፖርቲንግ ሊዝበን፣ ቦዶ ግሊምት ከሞናኮ፣ አትሌቲኮ ማድሪድ ከሮያል ኡኒየን ሴንት ግሎይሴ፣ እነዚህ ጨዋታቸውን የሚያደርጉት ምሽት አራት ሰዓት ከ45 ነው። ይቅርታ ምሽት አምስት ሰዓት ላይ ነው። ነገር ግን ከዛ ቀደም ሮ ምሽት ሁለት ሰዓት ከ45 ሲል ሁለት ጨዋታዎች ይኖራሉ። አንደኛው ስላቪያ ፕራህና አርሰናል የሚያደርጉት ጨዋታ ይጠበቃል። የጨዋታ ምሽት ሁለት ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ሌላኛው በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም የአንቶኒዮ ኮንቴ ናፖሊ ከአይንትራክ ፍራንክፈርት ጋር የሚያደርጉት ጨዋታ ዛሬ ምሽት ሁለት ሰዓት ከ45 ሲል የሚደረግ ሌላኛው ጨዋታ ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ካርሎስ ባሌባን በ90 ሚሊዮን ፓውንድ ለማስፈረም ከብራይተን ጋር በድጋሚ ንግግር መጀመሩ ይፋ ተደርጓል። ማንቸስተር ዩናይትዶች በክረምት የተጫዋቾች የዝውውር መስኮት ካርሎስ ባሌባን ለማስፈረም በጣም ትልቅ ጥረቶችን ሲያደርግ እንደነበር የምናስታውሰው ነው። ነገር ግን በጥሬ ተጫዋቾች የዝውውር መስኮት የዚህን ተጫዋች ፊርማ ማግኘት አልተቻለም ነበር። አሁን ደግሞ በድጋሚ ንግግር ለማድረግ መጀመራቸውን የተገለጸው 90 ሚሊዮን ፓውንድም ለማቅረብ ዝግጁ እንደሆኑ ጭምር መረጃዎች እየወጡ ይገኛሉ። ዩናይትዶች በጥር ተጫዋቾች የዝውውር መስኮት የአማካይ ስፍራቸውን ለማጠናከር እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ምናልባት እንደ ሀገር የምንኮራበት ማንቸስተር ዩናይትድ ይኖረናል ብሏል። አላን ፓርዲው ነው ስለ ማንቸስተር ዩናይትድ የሰጠው ሐሳብ ነው። እኛ እንደ ሀገር የምንኮራበት ማንቸስተር ዩናይትድ ይኖረናል። እነሱ አሁንም የዓለማችን ትልቁ ክለቦች ናቸው እኔ ማንቸስተር ዩናይትድ ደጋፊ አይደለሁም፣ ነገር ግን በእነሱ መኩራት እፈልጋለሁ። እኛ ጠንካራው ማንቸስተር ዩናይትድን እንፈልገዋለን ሲል ነው አለም ፓርዲው ሀሳቡን የሰጠው ስለ ማንቸስተር ዩናይትድ ሲናገር። ከሴኔላሜንስ ጋር የተያዙ አንዳንድ ጉዳዮችን እናንሳ። ይህ ግብ ጠባቂ ወደ ማንቸስተር ዩናይትድ ግብ ጠባቂነት እንግዲሁ በቋሚነት መሰለፍ ከጀመረበት ጊዜ አንስቶ ማንቸስተር ዩናይትድ እስካሁን ሽንፈት እንዳልገጠመው ይታወቃል። ና ሴኔላሜንስ ቲያትር ኦፍ ድሪምስ መክተም በኋላ ለማንቸስተር ዩናይትድ ከሱ በላይ ነጥቦችን ማሳካት የቻለው ብቸኛው ቡድን ማንቸስተር ዩናይትድ እንግዲህ ሴኔ ላሜንስን ቋሚ ካደረገ በኋላ እንደ ማንቸስተር ዩናይትድ ብዙ ነጥቦችን መሰብሰብ የቻለ አንድም ቡድን የለም፣ ከአርሰናል ውጪ። አርሰናል 12 ነጥቦችን ነው መሰብሰብ የቻለው። በአንጻሩ ማንቸስተር ዩናይትድ ሴኔ ላሜንስን ማሰለፍ ከጀመረበት ጊዜ ጀምሮ የሰበሰበው ነጥብ አስር ነጥብ እንደሆነ ነው መረጃዎች የሚያሳዩት። ዩናይትድ ኤንድሪክን ከማስፈረም ዝውውር ራሳቸውን አግልለዋል። ማንቸስተር ዩናይትድ ከብራዚላዊው የፊት መስመር ተጫዋች ኤንድሪክ ዝውውር መውጣታቸውን የተገለጸው ዩናይትዶች ኤንድሪክን ለማስፈረም ፍላጎት ቢያሳዩም ሎስ ብላንኮቹ ግን ተጫዋቹን በቋሚ ዝውውር እንደማይሸጡት ይፋ ማድረጋቸው ከዝውውሩ እንዲወጡ አስገድዷቸዋል ነው የተባለው። ኤንድሪክ በሪያል ማድሪድ በቂ የመሰለፍ እድልን እያገኘ ያለመሆኑን ተከትሎ ከስፔኑ ክለብ በውሰት ውል እንደሚለቅ ነበር በርካቶች የሚጠብቁት። ዘገባው እንደሚያሳየው ከሆነ ከማድሪድ እንግዲህ ኤክስትራ እንዲሁ ደግሞ ከኢኤስፒኤን እንደወጣው መረጃ ከሆነ ማንቸስተር ዩናይትድ ይህን ተጫዋች የማስፈረም እድሉን ትቶታል የሚል መረጃ ነው የወጣው። ዌይን ማርክ ሩኒ ይናገራል፣ የቅዳሜው የዩናይትድ እና የቶተንሃም ጨዋታ ትልቅ ጨዋታ ነው ብዬ አስባለሁ። ዩናይትድ ይህንን ጨዋታ የሚያደርገው ከሰሞናዊ የጥሩ ውጤት ግስጋሴ በኋላ ነው። በዚያም ሆነ በዚህ ደግሞ ጥሩ አቋም ላይ የሚገኙ ይመስላሉ። ቶትናም በቼልሲ ካስተናገደው ሽንፈት በኋላ ጥሩ ጨዋታቸው እንግዲህ ይመስለኛል። እንግዲህ ይህ ጨዋታ ለአሸናፊው ከፍተኛ መነሳሳትን የሚሰጥ ሲሆን፣ ለተሸናፊው ደግሞ ለመቀበል የሚከብድ ውጤት ሊሆን ይችላል ብዬ አስባለሁ ብሏል ወይን ሩኒ። ከዚህም አንጻር ይህ ጨዋታ በጣም ትልቅ ጨዋታ እንደሚሆንም አስባለሁ ሲልም ጭምር ነው ወይን ማርክ ሩኒ የተናገረው። ኮቢ ማይኖ ዩናይትድን ለመልቀቅ ተቃርቧል ተብሏል። እንግሊዛዊው የማንቸስተር ዩናይትድ አማካይ የሆነው ኮቢ ማይኖ በመጪው የጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር የሚለያይበት እድል እጅጉን መስፋቱን የተነገረው ተጫዋቹ በአሰልጣኝ ሩበን አሞሪም በቂ የመሰለፍ እድል እየተሰጠው ባለመሆኑ ከማንቸስተር ዩናይትድ ጋር ይለያያል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። በዚህ መሰረትም የሴሪኤው ክለብ ናፖሊ የታዳጊውን አማካይ ሁኔታ በቅርበት እየተከታተለ እንደሚገኝ መረጃዎች ያሳያሉ። የኔፕልሱ ክለብ በጥሩ የተጫዋቾች የዝውውር መስኮት የሀያ አመቱን አማካይ እስከ ውድድር ዓመቱ መጨረሻ በሚቆየው የውሰት ውልም ለማስፈረም ፍላጎት አለውም እየተባለ እንደሚገኝ ነው። ቢቢሲ ስፖርት መረጃውን ያጋራው። ፖርቱጋላዊው የአምስት ጊዜ ባሎን ዶር አሸናፊው ክሪስቲያኖ ሮናልዶ የቀድሞ የቡድን አጋሩ ወይን ማርክ ሩኒ ከሰሞኑ በሰጠው አስተያየት ዙሪያ ላይ ሀሳቡን አጋርተዋል። እንግሊዛዊው የቀድሞ ተጫዋች ወይን ማርክ ሩኒ ከሰሞኑ ሰዎች ሮናልዶን እንደምጠለው ያስባሉ፣ ነገር ግን ይሄ እውነት አይደለም። እኔ ክሪስቲያኖን ወደዋለሁ፣ ነገር ግን ሊዮኔል ሜሲ ከእርስዎ የተሻለ ተጫዋች ነው የሚል አስተያየትን መስጠቱ የሚታወስ ነው። ይህንን የሩኒ አስተያየት በተመለከተ ፖርቱጋላዊ ኮከብ ከፒርስ ሞርጋን ጋር ባደረገው ቆይታ ከሩኒ ጋር ምንም አይነት ችግር የለብኝም፣ ሲልም የተናገረው ነገር ግን ሜሲ ከኔ እንደተሻለ አድርጎ የገለጸበት አስተያየት ግን አልጋራውም፣ እናም ደግሞ በዚህ ዙሪያም ትሁት መሆን አልፈልግም፣ ሲልም ጭምር ነው የተናገረው ክሪስቲያኖ ሮናልዶ። አርሰናልን የተመለከቱ መረጃዎችን እናንሳ። የስላቪያ ፕራዋ አሰልጣኝ እንዲሁ የተናገሩት አንድ ሀሳብ አለ። የዛሬ ተጋጣሚያቸው አርሰናል የዓለማችን ምርጡ ቡድን ነው ሲሉ እንደተናገሩ ነው ዘገባዎች እያሰፈሩ የሚገኙት ዛሬ እንግዲህ አርሰናል ከስላቪያ ፕራ ጋር ጨዋታውን እንደሚያደርግ የሚታወቅ ነውና ከዚህ ጨዋታ ጋር በተያዘ የተለያዩ ጉዳዮችን እያነሱ ይገኛሉ። እኚህ የስላቪያ ፕራ አሰልጣኝ የሆኑት ሰው አርሰናል ምርጡ ቡድን ነው ሲሉ ጭምር ይናገራሉ። አርሰናል ጥቅጥቅ ያለ ቡድን ነው ያሉት አሰልጣኙም እነሱ ይሄነው የሚባል ደካማ ጎን የላቸውም። አክለውም ቡድኑ በሁሉም ጨዋታዎች ላይ ሲታይ ሚዛኑን የጠበቀ ከባዱ ተጋጣሚና የዓለማችን ምርጡ ቡድን ነው ሲሉ ጭምር ገልጸውታል። አሰልጣኙ አያይዘውም ቡድናቸው ቢያንስ ጎል አስቆጥሮ ለሰባት ጨዋታዎች የዘለቀውን የአርሰናልን ግብ ያለማስተናገድም ሪከርድ ያስቆማል የሚል እምነት እንዳላቸው ጭምር ነው የተናገሩት። አረ አርሰናል የዓለማችን ምርጡ ቡድን ነው እንዲሁም በጥንቃቄ የሚጫወት ቡድን ነው። እነሱ ምንም አይነት ደካማ ጎን የላቸውም። ቡድኑ በሁሉም ጨዋታዎች ሲታይ ሚዛኑን በትክክል የጠበቀ ቡድን ነው ሲሉ ጭምር ነው እንግዲህ ያሞገሱት አርሰናልን። ሌላኛው ከአርሰናል ጋር በተያዘ የሚነሳው ጉዳይ አርሰናል ተጫዋቾቹ ለቅጣት እንደተቃረቡ የሚያሳዩ መረጃዎች ያሳያሉ። የአርሰናል ወሳኝ የማልሜዳ ተጫዋች ነው ዴክላን ራይስ ለቅጣት መቅረቡን የተገለጸው። ዴክላን ራይስ በዛሬው የስላቪያ ፕራ ጨዋታ የማስጠንቀቂያ ካርድ የሚመለከት ከሆነ አንድ ጨዋታ የሚቀጣ ይሆናል። ተጫዋቹ ባለፉት የቻምፒየንስ ሊግ ጨዋታዎች ሁለት የማስጠንቀቂያ ካርዶችን መመልከቱ ይታወሳል። ራይስ ቢጫ ካርዱን ከተመለከተ በቅጣት ምክንያት ቀጣዩ የባየር ሚኒክ የቻምፒየንስ ሊግ ጨዋታ እንደሚያመልጠው ነው መረጃዎች በትልቁ እየወጡ የሚገኙት አርቴታስ ቡድኑን ስለ መምራት ይናገራል። እኔ በግልጽ እናገራለሁ እናም ሁልጊዜም ተጫዋቾችን ለመርዳትም ጭምር እሞክራለሁ ሲልም ጭምር ነው የተናገረው። ሚካኤል አርቴታ እና እኔ ቡድኑን በትክክል ለመምራትም ነው መሞክረው ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ስለ ቪክተር ዮኬሬሽም ጉዳት እንዲሁ ይናገራል። የሱ ጉዳት ያሳስብሃል የሚል ጥያቄ ቀርቦለት ነበር እኔ ያሳስበኛል። የሆነ ነገር ስለተሰማው ከሜዳ መውጣት ነበረበት፣ ያ ደግሞ አሳሳቢ ነው ሲልም ጭምር ነው የተናገረው። ጉዳት ያለባቸው ብዙ አጥቂ ተጫዋቾች በአንድ ቡድን ውስጥ መኖራቸው ያልተለመደ ነገር ነው ሲልም ጭምር ተናግሯል። ሰባት ተጫዋቾች ተጎድተዋል። አሁን ስለምን ምን የቡድን ጥልቀት እየተነጋገረን እንደሆነ አላውቅም። ብዙ ተጫዋቾችን አጥተናል። ብዙ ተጫዋቾችም ብዙ የፊት መስመር ተጫዋቾች የሉንም። በየሶስት ቀኑ መጫወት ከቀጠለን ነገሮች ጥሩ አይሆኑም። ቢሆኑም ግን ሕጉን ማክበር እንፈልጋለን። በእኛ ስቴት ግን የጨዋታ ፕሮግራሞች ሰፋ ባለ ጋፕ መደረግ አለባቸው። ይህ ደግሞ ለኛም በጣም አስፈላጊው ነገር ነው ሲልም ጭምር ነው የተናገረው። በቼምበርሌን ላይም ሀሳቡን ሰጥቷል። ድንቅ ተጫዋች ነው። በእግር ኳስ ካጋጠሙኝ ምርጥ ስብዕና ካላቸው ተጫዋቾች አንደኛው ነው። እንዲያድግና ቡድኑን እንዲያ እንዲያገኝም ቦታን እንሰጠዋለን። ምክንያቱም ወጣት ተጫዋቾች ከሱ ይማራሉ ሲልም ጭምር ነው እንዲሁ የተናገረው። የቶማስ ሮዚስኪ የትውልድ ሀገር ቼክ ሪፐብሊክ መሆኑን ታውቃለሁ የሚል ጥያቄም ቀርቦለት ነበር እሱን ለማግኘት እሞክራለሁ። አብረን ጥሩ ጊዜን አሳልፈናል። ሁልጊዜም ተናግሬያለሁ፣ ቶማስ ሮዚስኪ ከምወዳቸው ተጫዋቾች አንደኛው ነው። እድሉን ካገኘሁና እሱ የሚገኝ ከሆነ ቅፍ አድርጌ ስለ እግር ኳስ ትንሽ አወራዋለሁ ሲልም ጭምር ነው የተናገረው። ሚካኤል አርቴታም ዛሬ በቼክ ሪፐብሊክ ስላቪያ ፕራግን ይገጥማሉ። ይህንን አስመልክቶ ስለ ቀድሞ ጓደኛው ሮዝስኪም ሲናገር እሱን እንግዲህ ማግኘት እፈልጋለሁ። ሁሌም የምናገረው ቶማስ አብሬያቸው ከተጫወትኳቸው ተጫዋቾች በሙሉ በጣም ከምወዳቸው አንደኛው ነው አብረን በጣም ጥሩ ጊዜያቶችን ያሳለፍ ነው። እድሉ ከተገኘ መገናኘት ይኖርብናል፣ እንገናኛለን፣ በፍቅርም እንተቃቀፋለን። እናም ስለ እግር ኳስም በደንብ እናወራለን። ሲልም ጭምር ነው ሚኬል አርቴታ ስለ ቶማስ ሮዙስኪ ሀሳቡን እየሰጠ የሚገኘው። ሊያንድሮ ትሮሳርድም ስለ አርቴታ ተጠይቋል። በእኔ ላይ ያለውን እምነት አደንቃለሁ። እናም በሜዳ ውስጥም አሰልጣኙን ለማስደሰትም እሞክራለሁ ሲልም ጭምር ነው የተናገረው። ለመጫወት የምትመጣው የምትመርጠው ቦታ የትኛው ነው ተብሎም ነበር ትሮሳርድ ሲናገር፣ በአሁኑ ጊዜ የግራ ክንፍ ነው ብዬ አስባለሁ። በእንቅስቃሴ ውስጥ የተወሰነ ወጥነትን ጠብቅ ያለው ብዬም ነው ማስበው። በማንኛውም የአጥቂ ቦታ ለመጫወት ሁሌም ዝግጁ ነኝ። አሰልጣኙ እዚያ እንድጫወትም ከፈለገም አደርገባለሁ ሲልም ጭምር ነው የተናገረው። እኔ እንደማስበው ሁሉም ሰው ያለማቋረጥ ንቁና ትኩረት ማድረግ የሚኖርበታል። በተለይም በእንደዚህ አይነት ክለብ ለዋንጫዎች የምትፋለም ከሆነ ሲልም ጭምር ነው ሊያንድሮ ትሮሳርድ ሀሳቡን እየተናገረም የሚገኘው ። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ከትሬንት አሌክዛንደር አርኖልድ ጋር አልተነጋገርኩም ብሏል ቨርጅል ቫን ዳይክ። የሊቨርፑል አምበል ቨርጅል ቫን ዳይክ ከትላንትናው ጨዋታ በፊት ከአሌክዛንደር አርኖልድ ጋር አለመነጋገሩን የገለጸው ከእሱ ጋር አልተነጋገርኩም፣ እኔ ህይወቴን የምኖረው ሊቨርፑል፣ እሱ ደግሞ ማድሪድ ላይ ነው ሲል ቨርጅል ቫን ዳይክ ተናግሯል። ቫን ዳይክ ይቀጥልና እሱ ከኛ ጋር ስለነበር በጣም ደስተኛ ነበርኩኝ። ባለተሰጦ ተጫዋች ነው። ነገር ግን የዛሬ ደግሞ ተጋጣሚያችን ነው ሲልም ጭምር ነው ቨርጂል ቫን ዳይክ እየተናገረም የሚገኘው በሳምንቱ መጨረሻ ማንቸስተር ሲቲ ዛሬ ከሪያል ማድሪድ ጋር ጨዋታ ያደርግና በሳምንቱ መጨረሻ ደግሞ ከባድ የሚባል ተጋጣሚ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። ሊቨርፑል እንደሚታወቀውና ተጠባቂ የፕሪሚየር ሊግ ጨዋታውን ነው የሚያደርገው ከማንቸስተር ሲቲ ጋር። እንግዲህ ይህንን ጨዋታ በመሀል ዳኝነት የሚመሩትም ሰው ይፋ ተደርገዋል። ኢቲሃድ ስቴዲየም ላይ የሚደረገውን ጨዋታ የማንቸስተር ከተማ ተወላጁ ክሪስ ካቫና በመሀል ዳኝነት እንዲመሩትም ተመርጠዋል። ጨዋታውን በቫር ዳኝነት የሚመሩት ደግሞ ማይክል ኦሊቨር እንደሚመሩት ነው መረጃዎች እየወጡ የሚገኙት። ቸልሲን የተመለከቱ መረጃዎችን እናንሳ። ኤስቴቫ ዊሊያን ይናገራል ከቻምፒየንስ ሊግ ጨዋታ በፊት ኦዴ ቀጠል ይል ነበር ሲልም ጭምር ነው የተናገረው። ኤስቴቫው መዝሙሩን ሜዳ ውስጥ መሆኜ መስማት እውነት የማይመስል ነገር ነው ሲልም ጭምር ነው ኤስቴቫው ዊሊያን የተናገረው። ኤስቴቫው ስለ ተቺዎችም ይናገራል። ስለዚያ ያ ትችት ብዙም አልተጨነቅኩም፣ ምክንያቱም ገና የ18 ዓመት ልጅ ነኝና ማንም ሰው በ18 ዓመቱ ሙሉ በሙሉ ዝግጁ አይሆንም። ነገሮች እኔ ወይም ደግሞ ሌሎች የፈለግነው ልክ ባይሆኑ እንኳን ፈጣሪን አመሰግነዋለሁ። ዋናው ነገር መብሰልና ማደግ ነው። እናም ተጽዕኖን በረጋ መንፈስም ተቋቋምኩት። ቤተሰቦቼ የሁል ጊዜም ከእኔ ጋር ነበሩ፣ ሲልም ጭምር ነው የተናገረው። ሊቨርፑልን የተመለከተ መረጃም ይገኛል። እንግዲህ ከሊቨርፑል ጋር በተያያዘ የተለያዩ ጉዳዮች እየተነሱ ይገኛሉ። አንደኛው ሊቨርፑል ከሪያል ማድሪድ ጋር ዛሬ ጨዋታውን ያደርጋል። ምሽት አምስት ሰዓት ሲል የሚደረግ መርሃ ግብር ነው። አንፊልድ ሮድ ላይ የሚደረግ መርሃ ግብር እንደሆነ ይታወቃል። እንግዲህ ሊቨርፑል የመጨረሻ ጊዜ ባደረገው የአውሮፓ ቻምፒየንስ ሊግ ጨዋታ አንትራክ ፍራንክፈርትን አምስት ለአንድ በሆነ ሰፊ ውጤት ነው ማሸነፍ የቻለው። ካደረጋቸው ያለፉት አምስት ጨዋታዎች ደግሞ ሁለቱን ብቻ አሸንፎ በሶስቱ ጨዋታ ተሸንፏል። ሪያል ማድሪድ በአንጻሩ ለመጨረሻ ጊዜ ባደረጉት የአውሮፓ ቻምፒየንስ ሊግ ጨዋታ ዩቬንቱስን አንድ ለዜሮ በሆነ ውጤት ጠባብ ውጤትም አሸንፈዋል። ካደረጓቸው ያለፉት አምስት ጨዋታዎች ደግሞ አምስቱን ማሸነፍ የቻለ ቡድን ነው። እንግዲህ ሁለቱ ቡድኖች እርስ በርስ በተደጋጋሚ ሲገናኙ እናውቃለን። ሊቨርፑል በሁሉም የውድድር መድረክ ከሪያል ማድሪድ ጋር አስራ ሁለት ጊዜ ተገናኘ ሲሆን አራት ጊዜም እንግዲህ ሊቨርፑል ማሸነፍ ሲችል በአንድ ጨዋታ ደግሞ ነጥብ መጋራት የቻሉበትና ሰባቱን ጨዋታዎች ሪያል ማድሪድ ያሸነፈበት መርሃ ግብር እንደሆነ ነው መረጃዎች የሚያሳዩት። በዛሬው ጨዋታ ላይ ጂኦቫኒ ሊዮን ባጀቲ፣ ቻርሊሰን ቤከር እና ጀረሚ ፍሪምፖንግ በጨዋታው ላይ እንደማይኖሩ የተረጋገጡ ናቸው። የከርቲስ ጆንስ እና የአሌግዛንደር ኢሳቅ ጉዳይ እየተረጋገጠ አይደለም። በዛሬው ጨዋታ ምናልባት ሊቨርፑል በቋሚ አስተላለፍ ውስጥ ይጠቀምበታል ተብሎ የሚታሰበው የጨዋታ ፎርሜሽን ጆርጂ ማማርዳሽቪሊን በግብ ጠባቂነት ኮነር ብራድላይ፣ ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ ና ሮበርትሰን፣ አሌክሲ ማካሊስተር ና ሪያ ግራቨንበርች፣ ሙሐመድ ሳላ፣ ዶሚኒክ ሶቦስላይ፣ ኮዲ ጋክፖ ና ሁጎ ኤኪቲኬ በዛሬው ጨዋታ በቋሚነት ይሰለፋሉ ተብሎ ግምት ወጥቶላቸዋል። በሪያል ማድሪድ በኩል በጉዳትም ይሁን በቅጣት በዛሬው ጨዋታ ላይ የማይሰለፉት አንቶኒ ሩዲገር ና ዳቪድ አላባ ናቸው። በግብ ጠባቂነት ቲቦ ኩርቱባ ይኖራል ተብሎ ይታሰባል። ፌዴሪኮ ቫልቬርዴ አይደር ሚሊታው ዲን ሃውሰን እና አልቫሮ ካሬራስ ኦሪዮል ሸዋሜኒ ኤድዋርዶ ካማቪንጋ አርደ ጉሌር ቤሊንጋም ቪኒሲዮስ ና ኤምባፔ በዛሬው ጨዋታ በቋሚነት ሊኖሩ የሚችሉበት እድል ሰፊ እንደሆነ ነው መረጃዎች የሚያሳዩት በዚሁ የሪያል ማድሪድ አሰልጣኝ ሻቪ አሎንዞ የሰጡትን ሀሳብ እንመልከት ጨዋታው የአውሮፓ ደርቢ ነው ብለዋል ሻቪ አሎንዞ የማድሪድ አሰልጣኝ የመሆን አንድ ምክንያት ደግሞ ፍሎሪያን ቨርትስም እንደሆነ ጭምር ነው የተናገረው የሪያል ማድሪድ አሰልጣኝ ሻቪ አሎንዞ የዛሬው የሊቨርፑል የቻምፒየንስ ሊግ ጨዋታ ታሪካዊ እንደሆነ ነው የሚናገሩት። ለሁለቱም ቡድኖች እንግዲህ ተጫውቶ ማሳለፉ ይታወሳል። ከዚህ በፊት በሊቨርፑልም ተጫውተዋል። በሪያል ማድሪድም ተጫውቶ ማሳለፉን የምናስታውሰው ነው። ጨዋታው ታሪካዊና የአውሮፓ ደርቢ ነው ብሏል ሻቪ አሎንዞ። ሊቨርፑል የትልቅ ታሪክ ባለቤትም እንደሆነ ጭምር እናውቃለን ሲል የተናገረው ጨዋታው ደጋፊዎችን ለመመልከት በጉጉት ከሚጠብቋቸው ጨዋታዎች አንደኛው ነው ሲል አሰልጣኝ ሻቪ አሎንዞ ተናግሯል። በሊቨርፑል ያሳለፍኳቸው ዓመታት ፍሬያማ ነበሩ። እንደ አሰልጣኝና ተጫዋች ደግሞ ብዙ አግዘውኛል ብሏል። ሻቪ አሎንዞ ስለ ቀድሞ ተጫዋቻቸው ፍሎሪያን ቨርትስ ሲናገሩም እሱ እንደሚሳካለት ጥርጣሬ የለኝም የጊዜ ጉዳይ ነው ብቻ ብሏል። እሱ ትልቅ አቅም ስብዕናና ተፎካካሪነት መንፈስ ያለው የተለየ ተጫዋች ነው። የሪያል ማድሪድ አሰልጣኝ ከመሆኔ ምክንያቶች አንደኛው ደግሞ እሱ ነውና ማመስገን እፈልጋለሁ ሲልም ጭምር ነው የተናገረው። ሻቪ አሎንዞ በኤል ክላሲኮ ጨዋታ ላይ ይዞት የገባውን አስተላለፍ በዛሬው ጨዋታ በሊቨርፑል ጨዋታ ላይ ሊጠቀምበት እንደሚችል ማርካ የተባለው የመረጃ ምንጭ እየገለጸ ነው የሚገኘው። ትሬንት አሌክዛንደር አርኖልድ አሁንም ከአካል ብቃት ደረጃው ጤናማ ስላልሆነ በዛሬው የሊቨርፑል ጨዋታ ላይ በቋሚነት ይጀምራል ተብሎ አይጠበቅም። በአንጻሩ የትሬንት አሌክዛንደር አርኖልድ ሙሉ በሙሉ ለጨዋታ ዝግጁ አለመሆኑን ተከትሎም አሁንም ፌዴሪኮ ቫልቬርዴ በቀኝ ተመላላሽነት ጨዋታውን ይጀምራል ተብሎ እንዲጠበቅም አድርጎታል ብሏል ማሪዮ ኮርቴ። ግና አይደር ሚሊታው በጣም የተሟላ የመሀል ተከላካይ ነው ያለው ደግሞ ዲን ሃውችሰን ነው። በእውነቱ እሱ በጣም ጥሩ ሰውም ጭምር ነው። ከዚህ የበለጠ የሁለትዮሽ ጥምረትም እንደምንፈጥር አስባለሁ ብሏል ዲን ሃውችሰን ሪያል ማድሪድ ከሊቨርፑል በላይ ደግሞ መምረጥ ሪያል ማድሪድን መቀላቀል ለኔም ሆነ ለሁለቱም ለሁሉም ተጫዋቾች ሁሌም ክልም ነው ምክንያቱም የተጫዋች ለሪያል ማድሪድም ለሊቨርፑልም የመፈረም እድል ነበረው ሁለቱም ክለቦች ነበሩ ይህንን ተጫዋች ለማስፈረም እንቅስቃሴ ሲያደርጉ የነበረውና ምርጫውን ሪያል ማድሪድን በማድረግ ነው ወደ ሪያል ማድሪድ እንደመጣ የምናስታውሰውና የዓለማችን ምርጡ ክለብ ነው ሪያል ማድሪድ በጊዜው ከሻቪግ እቅድ ጋርም እንደመስማማ ተሰምቶ የነበረና አሁን ባለውበት ደረጃ በጣም ደስተኛ ነኝ ሲል ነው ዲን ሃውችሰን ሀሳቡን የሰጠው በሊቨርፑል ልምምድ ላለማድረግ ለምን ወሰንክ ተብሎ ጥያቄ ያቀርቦለት ነበር። ሻቪ አሎንዞ ምክንያቱም የመጨረሻ ስልጠናችን ለጨዋታው የምንዘጋጅበት ታክቲክ ነበር። ስለዚህ ደግሞ በሊቨርፑል ከሰራን ለእነሱ ብዙ መረጃ አሳልፈን ሰጠን ማለት ነው ሲል ሻቪ አሎንዞ ይናገራል። ኬሊያን ምባፔ የቡድኑ የቆመ ኳስ መቺ ነው ተብሎ ተጠይቆም ነበር። አይ ከመቺዎቹ አንዱ ሊሆን ይችላል እንጂ የቅጣት ምት መቺ የሚወስነው ቅጣት ምቱ እንዳገኘንበት አቅጣጫ ነው ሲልም ጭምር ነው ሻቪ የተናገረው። ሊቨርፑል አሁን ጥሩ እየተጫወተ አይደለም ወይ ተብሎም ተጠይቆ ነበር። ባለፈው አመት በዚህ ወቅት ሁሉም ሰው እንግዲህ ስለ ፒኤስጂ ደካማነት እያወራ ነበር፣ ነገር ግን በአመቱ መጨረሻ እነሱ ምን እንዳሳኩ መመልከት ይቻላል ብሏል ሻቪ አሎንዞ ሲናገር። ብዙ ተጽዕኖዎችን አሳድረውብኛል። ሊቨርፑል መጫወቴ ትርጉም የሌለው ነገር አይደለም። ከራፋ ቤኒቴዝ ጋር ለአምስት ዓመታት ያክል በሊቨርፑል ነበርኩኝና ብዙ ነገሮችን ተምሬያለሁ። አሁን ላለሁበት እንድደርስም ብዙ መንገድ እንደተጫወተልኝም እንደ አሰልጣኝ ረድቶኛል እግር ኳስን የምትወድ ከሆነ በዚህ ደግሞ መጫወት ያስደስታል። እዚህ በነበርኩበት ጊዜ የነበረኝ ቆይታና የተማርኳቸው ነገሮችም አሁንም አስታውሳቸዋለሁ ብለዋል ሻቪ አሎንዞ። የዛሬው ጨዋታ እዚ የመጣ ነው ወደኋላ ፈግፈገን አጋጣሚዎችን በመጠቀም ለማሸነፍ አይደለም። የመጣ ነው በጠንካራ ራስ መተማመን ጨዋታውን አስቀድመን ለመጨረስ ነው። ወደ ጥሎ ማለፉ መግባት ቶሎ ይኖርብናል ብለዋል ሻቪ አሎንዞ። በሊቨርፑል ቤት እንደሚሳካለት ፍሎሪያን ቬርትስም እርግጠኛ ነኝ ሲልም ጭምርን የተናገረው ፍሎሪያን በጣም ተፎካካሪ ተጫዋች ነው። እዚህ የመጣበት አንደኛው ምክንያትም ይሄ ብቃቱ ነው። የመጣበት ብቃቱን እስከሚያሳይ ድረስም መጠበቅ አልቻልኩም ብለዋል ሻቪ አሎንዞ ሲናገር ስለ ፍጹም ቅጣት ምት ሲናገር የእኛ ውሳኔ ግልጽ ነው። ኤምባፔ የመጀመሪያ የፍጹም ቅጣት ምት መቻችን ነው ሲልምን የተናገረው አንቸሎቲ በቪኒ ጉዳይ ስለተናገሩት ነገርም ተጠይቆ ነበር። አርብ ዕለት በጉዳዩ ላይ ማውራታችን ለእኔ በጣም አስፈላጊ ነገር ነበር። እናም በጉዳዩ በንግግር ተፈቷል። እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ዋናው ነገር ግን እኛ በድጋሚም እንዲፈጠሩ አለመፈለጋችንና ችግሩን መፍታት ነው። በአንፊልድ ልዩ የጨዋታ ጊዜ ያሳልፋሉ ብለ ታስባለህ ወይም የሚል ጥያቄ ቀርቦለት ነበር። በሌላ በኩል የጨዋታ በአውሮፓ እውነተኛ ክላሲክ የሆነ ደጋፊዎች የሚወዱት ትልቅ ጨዋታም እንደሆነ ተናግሯል። ትሬንትና እኔም በዚህ ክለብ የግላችን የሆነ ትልቅ ታሪክ አለን። ወደ ምንወደድበት ቦታም ተመልሶ መምጣት በጣም አስደሳች ነው። አሁን ላይ ግን የመጣ ነው ለጨዋታ ትልቅ ትኩረት ሰጥተን ለመጫወትና ጥሩ ውጤት ይዞ ለመመለስ ነው ሲል ሻቪ አሎንዞ ይናገራል። አንቶኒ ሩዲገር ስለ አርዳ ጉሌር አንዳንድ ጉዳዮችን አጋርቷል። እርሱ ልክ እንደ ታናሽ ወንድሜ ነው። መጀመሪያ ላይ እዚህ ሲመጣ ለእርሱ ከብዶት ነበር፣ ነገር ግን ከእኛ ጋር ለመላመድ ትንሽ ጊዜ ብቻ ነው የፈጀበት። አንተ ብቻ ዝግጁ ሁን፣ ተራክ ይመጣል አልኩት። ከቱርክ ሲመጣ ቀጭን ነበር፣ አሁን ግን ራሱን አጎልብቶ ወደ ደረጃው መመለስም ችሏል። ስለ ብቃቱ አልናገርም፣ ራሱ በደንብ ጠንቀቆ ያውቀዋል፣ ሲል ነው አንቶኒ ሩዲገር ስለ አርዳ ጉሌር አንዳንድ ጉዳዮችን ያጋራው። ማንቸስተር ሲቲን የተመለከቱ መረጃዎች አሉ። እነሱን ጉዳዮች እናንሳ። አርኔስሎት ስለ ዋንጫ ፉክክር ተናግሮ ነበር። አሁን ስለዚያ እንግዲህ እያሰብኩኝ አይደለም፣ ነገር ግን ለእኛ ጥሩ ነገር አርሰናል ነው የሚመራው ማንቸስተር ሲቲ አይደለም ሲልም ጭምር ተናግሯል። አርኔስሎት ስለ ዋንጫው ሲናገር ፔፕ ጓርዲዮላ ሲናገር የዚህ የውድድር ዘመን ምኞቴ ሙሉ ቡድኑ እንዲኖረን ማድረግ ነው። ባለፈው የውድድር ዘመን ችግሩ ሙሉ ቡድኑ አለመኖሩ ነበር። በመጨረሻ ቡድናችን ይበልጥ ሙሉ ሲሆን ባለፉት እንግዲህ ጨዋታዎች ላይ ምርጥ ቡድን ነበርን ሲልም ጭምር ነው የተናገረው። ለፕሪምየር ሊጉ ውጤትም ደግሞ በጥሩ ሁኔታ ለመጫወትም ዝግጁ ነን ብለዋል። ፔፕ ስለ ራያን ሸርኪም ተናግረዋል። እሱ ልዩ ተሰጦ ያለው ተጫዋች ነው። አሰልጣኞች ሁሉም ነገር እንደ ቼዝ ለመቆጣጠር ቢሞክሩ፣ እሱ ግን ነፃ መንፈስ ያለው ተጫዋች ነው። በጣም ድንቅም ወጣት ነው። ከቡድኑ የሚፈልገውን ለመማር ክፍትና ዝግጁ እንደሚሆን ተስፋ አድርጋለው። በፊት መስመር ላይ ልዩ ነገርም ይሰጠናል ብሏል። ሃላንድ በሜሲ እና በሮናልዶ ደረጃ ያለ ተጫዋች ነው እነሱ ግን ያንን ለ15 ዓመታት አድርገባል የእሱም ደረጃ እንደዛ ነው ሲልም ጭምር ነው ፔፕ ጓርዲዮላ ላይ የተናገረው። ስለ እንግዲህ ሃላንድ ማሰልጠን ሲናገርም ለማሰልጠን ምን ያክል ምቹ እንደሆነ ተናግር ያለው አንዳንዴ እሱ ላይ መጥፎ ሆናለሁ፣ ነገር ግን እሱ ሁሌም ለመማር ክፍት ነው። ለጎሎችና ኢላማዎችም ነው የሚኖረው ሲልም ጭምር ነው የተናገረው። የሰርቢያው ክለብ ራድኒክ ሚባል ክለብ እንግዲህ አሰልጣኙ በአሳዛኝ ሁኔታ አልፏል። የሰርቢያው ክለብ ራድኒክ አሰልጣኝ የሆነው የ45 ዓመቱ ምላዳን ዚዞቪች ይባላል። ክለቡ ጨዋታውን እያደረገ በነበረበት ወቅት በ20ኛው ደቂቃ ላይ ነበር በልብ ህመም ስቴዲየም ውስጥ ራሱን ስቶ የወደቀው። በፍጥነት በአንቡላንስ ወደ ሆስፒታል ተወስዶ ጨዋታው እንዲቀጥል ይደረጋል የሚሆነው የአሰልጣኙ ህመም ከባድ ነው ተብሎ ባለመታሰቡ ነበር። ከሀያ ደቂቃዎች በኋላ ግን አሳዛኝ ዜና ተሰማ። አሰልጣኙ ሆስፒታል እንዳሉ ህይወታቸው አልፈዋል። የጨዋታው ዳኛም ከሀያ ደቂቃዎች በኋላ ፊሽካቸውን ነፍተው አሰልጣኙ ከዚህ ዓለም በሞት እንደተለዩ ተናግረዋል። ጨዋታው ተቋርጦም ሁሉም ተጫዋቾች ሜዳ ውስጥም ሲያለቅሱ ታይተባል። አሰልጣኙ ክለቡን በቅርብም የተረከቡ ሲሆን ይህም ጨዋታቸው ገና ሶስተኛው መርሃ ግብሮች ሶስተኛ መርሃ ግብራቸው ነበር። ዚዞቪች በ2008 ለቦስኒያና ሄርዞጎቪና ቡድን አራት ጨዋታዎችን ተጫውተዋል። የሰርቢያ እግር ኳስ ፌዴሬሽን በዚዞቪች ሞትም የተሰማውን ጥልቅ ሐዘን በማህበራዊ ድረገጾች ላይ አጋርቶም ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን መመኘቱ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን እንግዲህ ወደ እናንተ የምናደርስ ይሆናል፣ በነገው ጠዋት በሚኖረው ፕሮግራማችን። ስላደመጣችሁኝ ግን እጅጉን ከልብ አድርግ ያመሰግናለሁ። መልካም ጊዜ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።